ችግር የለብኝም ልጁ ጥጋበኛ ነው እና ጀምር አሁን ለእሱ ራሱ አልነገርኩትም እሱ እንዳለ እኮ ፈልግ አለው ብቻ ነው ያልኩት አንተ ደግሞ ተረጋግተ ማትጠብቀው ከሆነ ጭራሽ ሌላ ችግር ሊፈጠር ይችላል ስለዚህ ችግር እንዲፈጠር አታድርግ ብሩኬ በእናትህ ለእኔ ስትል እንዴ ምን ሆነህ ነው እኔ ይህን ቤት እኔ ይህን ቤት ወጣ ይህን ቤት እንድለቀቁ እኔ አንተን ማስነቀር ነው ይህን ቤት ለቀቅ እንድወጣ ማትፈልግ ከሆነ ይሄን አታድርግ እኔ እዚህ ቤት ውስጥ ብዙ ነገር አሳልፍ ያለው በጣም ነው የምወደው ይህን ቤት መልቀቅ አልፈልግም እንዴ እኔ ምን እንደሆነ ከኔ ይፈልጋል እንጂ በይቅርታ እንድትፈቱት። በቃ ምን ማለት ነው? እናያለን፣ እናያለን። አንቺ አሁን አይሚ እኔ እና እሱ ምን ባባለው ነገር ምንም አታውቂም። ገብቶሻል? እስቲ እስኪ አንድ ነገር በለው። በእግዚአብሔር ልጁ በጣም ድርቅ እያለ ነው። እኔ መድረቅ አይደለም፣ ነገሮች እንዲያበቁ አልፈለግክም። ኮሚኒኬሽን ወይ እኔ ለጭቅጭቅ መጠራትም ነው ደበረኝ። በቃ ይሰለች። እኔ ለጭቅጭቅ አይደለም የጠራሁት፣ በቃ ለሰላም ነው። እንዴት ትናንት በተፈጠረው ነገር በጣም ብዙ ሰው ተጨንቋል። ትናንት እኮ እኔ እኔ እኮ በቃ አይሚ ትጭቁ ገባው አይደለም ማድረግ ያለ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ አለን። እንግዲህ ዛሬ ደስ በሚል ርዕስ ነው የመጣሁት። ርዕሴ ሀይሚና ብሩኬ ናቸው። እንግዲህ ሰሞኑ የሀይሚና የብሩኬ ትዳር እንዲፈርስ ያደረገ ግለሰብ ተይዘዋል ማለት ነው። የሀይሚና የብሩኬ ደጋፊዎች እንኳን ደስ አላችሁም። እና ቤተሰብ ይህን ቪዲዮ ስትጀምሩት በላይክ በሰብስክራይብ በኮሜንት ጀምሩ እላለሁ። ላይክ እና ሰብስክራይብ ኮሜንት የምታደረጉ ልጆች ከልብ አመሰግናለሁ እና የሀይሚና የብሩኬ ደጋፊዎች እንኳን ደስ አላችሁ እላለሁ። እንግዲህ የሀይሚና የብሩኬ ትዳር እንዲፈርስ ያደረገ ሰውዬ ተይዘዋል ማለት ነው እና በጣም በጣም የሚያሳዝን ሰው ነው ማለት ነው። የሰው ትዳር እንዲፈርስ የሚያደርጉ ሰዎች ያው ታውቃላችሁ፣ እራሳቸው ስለፈረሱ ነው ማለት ነው። ያው ትዳር ስለሌላቸው ምቀኛ ስለሆነ ነው የሰው ትዳር የሚያፈርሱ ማለት ነው። እንግዲህ ያው እስከዛሬ አልታወቀም ነበረ። ትናንትና በሀይሚ ቤት ተለቀዋል ማለት ነው። እንግዲህ ተይዘዋል። ሲያዝ ያው እኔ ሁለተኛ አይለምደኝም፣ እንደዚህ ይሆናል እንደዚህ ይጣላሉ አላልኩም ነበረ ብሎ መርስ ሰጥተዋል። እንግዲህ ትላንትና ሀይሚ ሁለተኛ አጠገቤ እንዳትደርስ፣ ሁለተኛ ቤቴ እንዳትመጣ፣ የሁለታችንን ህይወት ያፈረስክ አንተ ነህ በማለት ያው መልስ ሰጥተዋለች። ብሩኬም ደግሞ እገድለዋለው፣ አይኑን ማየት አልፈልግም። ከሀይሚ ጋር እንድለያይ ያደረገኝ እሱ ነው እና ቤቴ ሰይጣን ያገባብኝ እሱ ነው፣ በማለት እንግዲህ ተያይዘዋል። ብሩኬ እገድለዋለው፣ ደሙን አፈሰዋለሁ በማለት ያው ግብግብ ፈጥረዋል። እንግዲህ ፍጼ ፍጼ ያው ሀይሚና ብሩኬ ሲጣሉ ሲለያዩም ቢበደልም ባይበደልም ደስተኛ አይደለም ያዝናል። እና ከእንደዚህ አይነት ነገር ይጠብቀን። እንግዲህ ፍፄ አትለያዩ፣ ታረቁ፣ ሴጣን አውርዱ በማለት ያው መልስ ሰጥተዋል። ለማንኛውም በሌላ ቪዲዮ እስከምንመጣ ባይ ባይ። ላይክ፣ ሰብስክራይብ አትርሰው።